ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ ያያሉ የገና ነው የሎል እግዚአብሔር ቤተሰቦች እንዴት ከረማችሁ? እንዴት ሰነበታችሁ? እህቶቼ ወንድሞቼ፣ እኔ ጋር እግዚአብሔር ይመስገን። እንኳን ለመጨረሻው ለአብይ ጾም ሳምንት በሰላም በጤና አደረሳችሁ አደረሰን። ለሆሳዕና ለሕማማቱ እንኳን በሰላም በጤና ደረሳችሁ። ዘወረደ ብለን ጀምረን ለዚህ ለመጨረሻው ሳምንት ያደረሰለው እግዚአብሔር አምላካችን ይክበር ይመስገንልን። እህቶቼ እንግዲህ ለዩትዩብ አዲስ ነኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። መንፈሳዊ ነገሮችን መንፈሳዊ ምንባብን በቪዲዮ እንደዚህ እየሰራሁ አቀርብላችኋለሁ፣ እንደዚሁም ግጥሞችን አቀርብላችኋለሁ ማለት ነው። ለአሁንም አንድ ግጥም ይዤላችሁ ቀርቤ ያለሁ ከመሳፍንት ቤተሰብ የተወለደው በሚል ማለት ነው። ከመሳፍንት ቤተሰብ የተወለደው ፈረሰኛው ሰማት ጊዮርጊስ ቅዱስ ነው። የስሙ ትርጓሜ ፀሐይና ኮከብ የተባለለት ወጣቱ ሰማት ለአምላኩ የታመነ ልዳነው ትውልዱ የዚያ የሰማቱ፣ እናቱ ቴዎስታ አባቱ ዘረንቶስ እንዴት ቢወደዱ እንዴት ቢመረቁ አርበኛው ሰማተ አንተን የወለዱ። ማህፀኑ አብሩ ከአንተን የጸነሰች እጹብ ድንቅ ሴት ናት አንተን የወለደች አዳናት ከግብር ከደራጎን ጣዖት። እንዴት ታድለች ነው እንዴት ብታምኝ ነው የክርስቶስ ወዳጅ ሰማቱ ጊዮርጊስ ወዳንቺ የመጣው ንገሪ ብሩታዊት አሳይኝ መንገዱን፣ እኔም ፈልግ ያለው በእርሶ መታቀፍን። ይምጣልሽም ብባል ይምጣልኝ ጊዮርጊስ፣ ዋስ ጠበቃዬ ነው በምድርም በሰማይ። አባቴ ሆይ ስለ ልጅ ሆይ በለኝ። በልቤ ላይ ነግሷል የጊዮርጊስ ፍቅሮ፣ በልቤ ላይ ነግሷል አርበኛው ሰማዕት። ስለ አንተ ጊዮርጊስ ምን ብዬ ጽፋለሁ? ሳር ቅጠሉ ሳይቀር ይመሰክራሉ። ጊዮርጊስ ኃያል ነው ጊዮርጊስ መንክር፣ ጊዮርጊስ ኃያል ነው ጊዮርጊስ መንክር። ዘንዶውንም ወቅቱ አሳፍሯቸዋል ንጉሥ ዱድያኖስ ከነ ጠወታቱ በአምላኩ የታመነ በእምነቱ የጸና መከራና ሲቃይስ ቢያፈራርቁበት መርዝንም በጥብጠው አንስተው ቢግቱት፣ ጊዮርጊስ ሀያሉ አምላክ ከእርሱ ጋር ነው። አበራ እንደ ፀሐይ አይተውም አመኑ። ጠንቋዮችም ሳይቀር በጊዮርጊስ አምላክ አምነናል እያሉ ተጠምቀው አመኑ። ስለ አምላኩ ብለው በሰይፍም ተቀሉ። ታምሩን አሳየን የታመነው አምላክ ደረቁም ምሰሶ አለምልሞ ቢታይ መንክር፣ እግዚአብሔር ክብር ለርሶ፣ አሉ። ይህ ነው ጀግና ወታደር፣ ጣዖቱን ሰባብሮ አሸንፏቸዋል በአምላኩ ስም ታምኖ። ይህ ነው ሰማዕቱ ከሰሌ ላይ ያለው። ይህ ነው ሰማዕቱ አበያጠር ያለው።